አሰላሙ አለይኩም ወረህማቱ ላሂ ወበረካቱ ወዲና የተከበራችው ወዲ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ ሰላም ነኝ፣ አልሐምዱሊላህ። ለቻናላት ሲሆናችሁ ላለው ማለት ነው፣ በርቼ ማለት ነው

በርበሬ ስላችሁ ስላልደረቀ ብቻ እንጂ እንደዚህ ጨቅጨቃ፣ ጨውና ሎሚ ቁምጣጣል እንትን የሎሚ እንትን እንደ ስኳር ነገር ማለት ነው። ኬሚካል እሱን ታደርግበታለች ወይ በሳት እናስመጣዋለን ወይ ደግሞ ፀሐይ እራሱ የተወሰነ ሰዓት እንተዋለን ማለት ነው። የሆነ መጠጥ እንዲያደርገው ውሃው ግን ይጠነፈታል በመስፋ በማጥላያ ማለት ነው፣ በማጥላይ ይጠነፈፋል። የሆነ ነገር እንጠፈጠፍ እንጭንበታለን፣ ከባድ ነገር። ከዛም በኋላ ውሀው ሲወርድ እንትን እንላለን ማለት ነው። ውሀውን ለብቻ እንትን ይላል። ያው እንደ ነገር ኳቱ ውሃው መተበያ ይደረጋል ማለት ነው። ምን ነገር እሱን ትንሽ ጣል እናደርግበታለን። ስንተብል እሰድርም ሆነ ዲጃጅም ሆነ እንትን ስንል እሱን ጣል እናደርግበታለን ማለት ነው። ላህም ብቻ ስንሰራ ነው እንጂ እንትን የማንለው እሱ ጋር ስንሰራ እናረግም ማለት ማለት ነው።

ስለዚህ ሙሰሊማ ነጋገሯ ስገባ በርበሬ ልቀንጥስ ብትል አይቸግራትም፣ አይፈናፈናትማ ኪንኪን የንዝን ለምዲዋለች። ስለዚህ ነጋገሯ ገብታ ሙሰሊማ ለሀምሌ በርበሬ ትደረስማለች ማለት ነው። ሳ ወለላ

ያዘጋጀህ አመሳሌ ማየ እንደዚህ ታረጋለች ማለት ነው። እና እኔ ማለት እንግዲህ ያው በርበሬ ይሄን ትመስላለች ማለት